ጤና ይስጥልኝ ተመልካቾቻችን፣ ዜና በምልክት ቋንቋ ቀርባል። መንግስት ስራ መፍጠር እድልን ማስፋትና የሕዝብን አቅም የማሳደግ ኢኮኖሚ መገንባት ግቡ አድርጎ መስራቱን እንደሚቀጥል ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ምክትል ጠቅላይ ሚኒስትሩ በአምስት ነጥብ ስድስት ቢሊዮን ብር በደብረ ብርሃን ከተማ የተገነባው ዘመናዊ የበቆሎ ማቀነባበሪያና የምግብ ማምረቻ ስራ አጀምረዋል። የኢፌድሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነ በአምስት ነጥብ ስድስት ቢሊዮን ብር በሰሜን ሸዋ ዞን ደብረ ብርሃን ከተማ የተገነባውን ብራውን ፎድ ዘመናዊ የበቆሎ ማቀነባበሪያና የምግብ ማምረቻ መርቀዋል። የፋብሪካ የበቆሎ የሽምብራ እንዲሁም ከሌሎች እህሎች ቅይጥ ምግቦችን አዘጋጅቶ የሚያቀርብ ስለመሆኑ ተገልጿል። በስራ ማስጀመሪያው ላይ ንግግር ያደረጉት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ግባችን ሥራ መፍጠር እድልን ማስፋትና የህዝብን አቅም መገንባት ነው ብለዋል። ዛሬ የብርሃን ምልክት በሆነችው ከተማ ውስጥ ተሰባስበናል። ያ ብርሃን ከመቼውም ጊዜ በበለጠ ብሩህ ሆኖ ይታያል። ህዝባችን ቁርጠኝነት ቁርጠኝነቱን የኢንዱስትሪያሊስቶችና የኢንዱስትሪዎቻችን ጥንካሬ ለበለጸገች ኢትዮጵያ የብርሃን ምልክት ነውና በርትተን መስራት ይገባናል። ግባችን ግልጽ ነው። ስራ መፍጠር፣ እድልን ማስፋት እና ህዝባች የህዝባችንን አቅም የሚያንጸባርቅ ኢኮኖሚ መገንባት ነው። የአማራ ክልል ከፍተኛ አቅምና ለም አፈር አለው ያሉት ምክትል ጠቅላይ ሚኒስትሩ ይህንን አቅም በተባበረ ክንድ ወደ እሴት መለወጥ ይገባል ሲሉ አሳስበዋል። የአማራ ክልል ከፍተኛ አቅም ያለው ክልል ነው። አፈሩ ለምነው ስራን ማክበር ባህሉ የሆነ ማህበረሰብ አለው። የተፈጥሮ ማራኪ ውበትና ጥንትም ጀምሮ በሰለጠኑ ጥበበኛ እጆች የተሞላ ክልል ነው። የቤት ስራችን የሚሆነው ይህንን አቅም በአርሶ አደሮች፣ በሰራተኞች በስራ ፈጣሪዎችና በአመራሩ የተባበረ ክንድ ወደ ሴት መለወጥ ነው። መንግስት እነዚህን ስጦታዎች ወደ እውነተኛ ልማት ለመቀየር ያለ ማቋረጥ ይተጋል። የሚያገናኙት መንገዶችን ብርሃን የሚሰጡ የኃይል መስመሮችን፣ እና ባለ ሀብቶችን የሚያበረታቱ ፖሊሲዎችን በመዘርጋት ያለ እንቅልፍ ይሰራል። የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደ በበኩላቸው ፍትሐዊ የሀብት ተጠቃሚነትን የሚያረጋግጡ ስራዎች በክልሉ እየተሰሩ ስለመሆናቸው አንስተዋል። የፓርቲያችንና የመንግስታችን የፖሊሲ አቅጣጫዎችና ተግባራዊ ውጤታማነት በተግባር እያሳየን የመቻል ማሳያ እንደዚሁም ደግሞ በእንዲህ አይነት የፋብሪኬሽን ስራ ውስጥ ከገባን ሁልጊዜም እንደምንለው ሀገራችንና ህዝባችንን በአመጋገባቸውና በአኗኗሯቸው ብቻ ሳይሆን በዓለም አቀፍ ደረጃ ያላቸውን ቦታ ተስተካካይነትና ተወዳዳሪነትን ነው የሚያረጋግጥ ነው። ከለውጡ ማግስት ወዲህ በአማራ ክልል ሰሜን ሸዋ ዞን የአምራች ኢንዱስትሪዎች ቁጥር በከፍተኛ ሁኔታ ጭማሪ ማሳየቱን ያነሱት የኢንዱስትሪ ሚኒስትሩ መላኩ አለበል በአሁኑ ሰዓት በደብረ ብርሃን ብቻ 105 መካከለኛና ከፍተኛ ኢንዱስትሪዎች እንደሚገኙ ገልጸዋል። በሰሜን ሸዋ ዞን እና በደብረ ብርሃን ከተማ ያየናቸውን ኢንዱስትሪዎች በተመለከተ እንደ ሀገር በኢትዮጵያ ታምርት ንቅናቄ የጀመርናቸው ስራዎች ምን ያህል ተስፋ ሰጪ እንደሆኑ በትንሽ ፊገር አስደግፌ ለማንሳት ትወዳለሁ። ከለውጥ በፊት ደብረ ብርሃን ከተማና ሰሜን ሸዋን አጠቃላይ ጨምሮ በማምረት ላይ የነበሩ አጠቃላይ ኢንዱስትሪዎች ብዛት 18 ብቻ ነው የነበሩት። ዛሬ በደብረ ብርሃን ከተማ ብቻ መካከለኛና ከፍተኛ ኢንዱስትሪዎች 105 ናቸው። በሰሜን ሸዋ ዞን 87 ናቸው። ይሄ በየአመቱ በአማካኝ 24 መካከለኛና ከፍተኛ ኢንዱስትሪዎች ወደ ማምረት እየገቡ እንደሆነ ያሳያል። ምን ማለት ነው? እስከ 2010 ድረስ 18 ፋብሪካ ብቻ የሚሰራበት ቀጠና አሁን በየአመቱ 24 መካከለኛና ከፍተኛ ኢንዱስትሪ ወደ ማምረት ገብቷል ማለት በክልል ውስጥ የተቀጣጠለውን የኢንዱስትሪ አብዮት የሚያሳይ ነው ማለት ነው። ይህ የተመረቀው የምግብ ማቀነባበሪያ በቀን 300 ሜትሪክ ቶን የማምረት አቅም እንዳለው ተገልጿል። የዘንድሮው ዘጠነኛ የአየር ኃይል መስረት አባል በዓለም አቀፍ ደረጃ ከፍ ብሎ በድምቀት ይከበራል ሲሉ የአየር ኃይል ዋና አዛዥ ሌተናል ጄኔራል ይርማ መዳሳ ተናገሩ። የምስረታ በዓል ምክንያት በማድረግ በቢሾፍቱ ከተማ የ10 ኪሎ ሜትር የጎዳና ሩጫ ይካሄዳል ተብሏል። የኢፌድሪ አየር ኃይል ላለፉት ዘጠና ዓመታት መስዋዕትነት በመክፈል የኢትዮጵያን ሉዓላዊነትና አንድነት አስጠብቋል። አየር ኃይሉ በዘመናት ሂደት ውስጥ ራሱን እያዘመነ የኢትዮጵያን ሰማይ ማስከበሩን ቀጥሏል። የኢፌዴሪ አየር ኃይል ዋና አዛዥ ሌቴናር ጀኔራል ይልማ መርዳሳ አየር ኃይሉ ኢትዮጵያን እየጠበቀ የሚገኝ ትልቅ ተቋም መሆኑን ተናግረዋል። ኢትዮጵያ አየር ኃይል ኢትዮጵያ ከገነባቻቸው ስመገናና ረዥም ዕድሜ ካሎ ካሉ ተቋማት አንዱ ነው። ይሄ ተቋም ይሄን ሁሉ የተጓዘበት ዘመን የአገሪቷን ሉዓላዊነት የአገሪቷን አንድነት በደንብ አጥንት ከፍሎ ኢትዮጵያን ስጠብቃት የነበረ ትልቅ ተቋም ነው። እንደዛ ተጉዞ በተለያየ ውጣ ውረዶች አልፎ ዛሬ ዘጠነኛ ዓመት ዘጠኝ ዜሮ ዓመት ላይ ደርሷል። በጣም እንደዚህ አይነት ተቋም ለማግኘት እዚህ ማገልገል ራሱ በጣም ጥቂት ሰዎች የሚያገኙት እድል ነው ያገኘነው። እና ይሄ ተቋም መከበር አለበት፣ መወደስ አለበት ለህዝቡ ማወቅ አለበት፣ አካባቢያችን ማወቅ አለባቸው። ምን ያክል ልምድ ምን ያክል የውጊያ ልምድ ምን ያክል የስልጠና ልምድ ምን ያክል የጥገና ልምድ እንዳለው መታወቅ አለበት፣ እና ዋናው መነሻ የምናደርገው እሱ ነው። ታዲያ የኢፌዴሪ አየር ኃይል የዘጠናኛ ዓመት የምስረታ በዓሉን በተለያዩ ሁነቶች በድምቀት እንደሚያከብር አስታውቋል። ከበዓሉ ሁነቶች አንዱ የሆነው በቢሾፍቱ ከተማ ዓለም አቀፍ የአስር ኪሎ ሜትር የጎዳና ሩጫ እንደሚካሄድ ተጠቅሰዋል። የዘንድሮ ግን በጣም ከፍ ያለ በዓለም አቀፍ ደረጃ ከፍ ያለ ድባብ ያለው በዓል እናከብራለን ብለን እቅድ ይዘን ስንንቀሳቀስ ከጀምር አንድ አመት አልፏል። ይሄኛው የመጀመሪያ ነው። ለበዓሉ የመጀመሪያው በዓሉን የምናስጀምርበት የአስር ኪሎ ሜትር የጎዳና ላይ ሩጫ ይካሄዳል። ይሄ ዘንድሮ ብቻ ተሮጦ የሚቆም አይደለም። ቢሾፍቱ ከተማ የአየር ኃይል ማዕከል ሄድኳርተር ማዕከል በመሆኗ ከአየር ኃይል መጠቀም አለባት። ይህን አስበን በየአመቱ ህዳር ሀያ ላይ የአስር ኪሎ ሜትር ሩጫ ይደረጋል። ዘንድሮ የመጀመሪያ ነው የሚሆነው። የቢሾፍቱ ከተማ ከንቲባ አለማየሁ አሰፋ የሩጫ ውድድሩ የከተማዋን የቱሪዝምና የመሰረተ ልማት እንቅስቃሴን የሚያጠናከር መሆኑ ጠቅሰዋል። በዓሉ በድምቀት እንዲከበርም በቂ ዝግጅት መደረጉን ተናግረዋል። በዙሪያችን ያሉ ከተሞች፣ በዙሪያችን ያሉ ወረዳዎች፣ በእኛ አካባቢ ያለውም ዞኖች በተደራጀ እና በተቀናጀ መልኩ ዝግጅታችንን የጨረስን ስለሆነ ያው እንግዲህ ከዛሬ ጀምሮ ያው በቅድም በተነገረው መልኩ ወደምንገባበት የምስረታ በዓል በየጊዜው የሚካሄዱ ኢቨንቶችን ከህብረተሰባችን ጋራ ከአየር ኃይላችን ጋራ እንደገና ደግሞ ከሌሎች ደጋፊ ወይም ደግሞ አጋር ወይም ደግሞ ባለቤትም የሆኑ የአትሌቲክስ አመራሮች ጋር በመሆን የተሳካ በዓል ለማድረግ የምንሰራ መሆኑን ለመግለጽ ነው። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት ኮማንደር ስለሺስህን በውድድሩ ከ25 ሺህ በላይ ተወዳዳሪዎች እንደሚሳተፉ ተናግረዋል። ሽልማቱ ሪከርድ በሚያስብል ደረጃ አንደኛ ለሚወጣ አትሌት ወደ አምስት መቶ ሺህ ብር ተዘጋጅቷል እዚህ ውድድር ላይ ይሳተፋል ተብሎ የሚታሰበው ከ25 ሺህ ሰው በላይ ነው። ለክለቦች ለክልሎች፣ እኛም በእኛ በኩል ጥሪ እናደርጋለን ለኤሊት አትሌቶች እነሱ ይሳተፋሉ፣ ከውጭ ይመጣሉ። ከዛ ባለፈ ደግሞ እዚህ አካባቢ ማ ያለው ማህበረሰብ ና አዲስ አበባ ማንኛውም ቲሸርቱን በቅርብ እንዲያገኙ ተደርጎ እንዲሳተፉ ይደረጋል። ና ይሄ እዚህ የአማረ ቦታ ላይ መሮጦ እራሱ እጅግ በጣም ልዩ እርካታ የሚሰጥ ነው ና እንግዲህም አንዱ ትልቁ የሚያስብለው ውድድር ነው። የአየር ኃይሉ የዘጠናኛ ዓመት የምስረታ በዓልን ምክንያት በማድረግ የስፖርት ፌስቲቫል የተጀመረ ሲሆን ለሁለት ሳምንት በተለያዩ ሁነቶች በድምቀት እንደሚካሄድ ተጠቅሰዋል። የኢትዮጵያ ብሔራዊ ጥቅም ያለምንም የፖለቲካ ልዩነት ማስከበር እንደሚገባ ተፎካካሪ የፖለቲካ ፓርቲዎች ተናገሩ። ብሔራዊ ጥቅም ለአንድ ፓርቲ የሚተው ጉዳይ አለመሆኑን ፓርቲዎች ገልጸዋል። የአንድ አገር ብሔራዊ ጥቅም ሲበየን ሶስት ጉዳዮች ላይ ይመሰረታል። የግዛት ሕልውና፣ የዜጎች ደህንነትና እንዲሁም ባህላዊ ትውፊቶች ላይ የተመሰረተ መሆን እንዳለበት ምሁራን ያብራራሉ። አሜሪካዊ ፖለቲካል ሳይንቲስት ሳሙኤል ሃንቲንግተን ኢሮዥን ኦፍ አሜሪካን ናሽናል ኢንተረስት በሚለው ጽሑፉ ብሔራዊ ጥቅምን ሲያብራራ ብሔራዊ ጥቅም የአንድ ሀገር ዜጎች ወይም ደግሞ ህዝቦች የአብዛኛው ፍላጎት ነው። ይህም ፍላጎት ለማስፈጸም ህዝቦች ሀብታቸውንም ህይወታቸውንም ይገብሩለታል። በወራ ሐምሌ 2017 ዓ ም ኢትዮጵያ ውስጥ የሚንቀሳቀሱ የፖለቲካ ፓርቲዎች በአገሪቱ የሰላም ሁኔታ እንዲሁም ብሔራዊ ጥቅምን የሚያረጋግጡ ሁኔታዎች ላይ በጋራ ለመስራት መስማማታቸው ይታወሳል። ይህም ስምምነት የተፈረመው የፖለቲካ ፓርቲዎቹ ልዩነታቸው እንደተጠበቀ ሆኖ ነው። አሁን ላይ ስምምነቱ የሚጠናከርበት በተለይ ብሔራዊ ጥቅምን ከማረጋገጥ አንጻር በቅርበት መስራት ያለባቸው ጊዜ አሁን ነው ብለዋል። ፓርቲዎቹ ብሔራዊ ጥቅም ላይ መስራት ለመላው የኢትዮጵያ ህዝብ መስራት መሆኑን መገንዘብ ይኖርብናል ነው ያሉት። በብዙ ጉዳዮች ልንለያይ እንችላለን። በሀገራዊ ጉዳይ ላይ ግን ምንም አይነት መለያየት ሊኖር አይገባም። ምንድናቸው ጥቅሞቻችን? ብሔራዊ ጥቅሞቻችን ከዚህ ጥቅሞቻችን ለህዝባችን እንዴት ነው የምናገለግለው፣ እንዴት ነው ህዝባችንን የምንጠቅመው የሚለውን በደንብ ለይተን ማወቅ አለብን። የብሔራዊ ጥቅም ለአንድ ሀገር ለሉዓላዊነትን የሚያስከብር ኢኮኖሚ ልማትን የሚያመጣ፣ ካለንበት ዝቅተኛ የኢኮኖሚ ሌቭል ወደ መካከለኛ ገቢ ወዳላቸው ሀገር ለምናደርገው እንቅስቃሴ እጅግ በጣም የሚጠቅም ነው። ተፎካካሪ ፓርቲዎች ብሔራዊ ጥቅምን በማኒፌስቶቸው ውስጥ ከማካተት ባለፈ ደጋፊዎቻቸው ግንዛቤ እንዲያዳብሩ እንዲሁም ለስኬታማነቱ ዘውትር እንዲተጉ ማድረግ የዜግነት ኃላፊነታቸው መሆኑን ማሳወቅ ይኖርባቸዋል። ምክንያቱም የብሔራዊ ጥቅም ጉዳይ ሁሉንም ዜጋ ያገባዋልና አብዛኛው ኢትዮጵያውያን አብዛኛው ለኢትዮጵያ አንድነትና ለኢትዮጵያ ሰላም፣ ለኢትዮጵያ እድገት የሚመኝ በሙሉ የሀገራችን ብሔራዊ ጥቅም እንዳይነካ ሁሉም የበኩሉን ጥረት ማድረግ አለበት። ሪጋርድለስ ኦፍ ፖለቲካል ዲፍረንስ ፖለቲካ ፓርቲዎች በሀገራዊ ጥቅም ላይ በብሔራዊ ጥቅም ላይ መተባበር፣ መተጋገዝ አለባቸው ብለን እናስባለን። የሀገራችንን ጥቅም መብት ለማስጠበቅ ለማስከበር ዓለም አቀፍ ግንኙነታችንን ዲፕሎማሲያችን ለማጠናከር ጤናማ እንዲሆን ከማድረግ አኳያ በፖሊሲዎቻችን ላይ ያስቀመጥናቸው ነገሮችን ለአባሎቻችን በማሳወቅና በማሳወቅ አጀንዳ አድርጎ ከመሄድ አኳያ ምን ያህል ነው እየሰራንበት ያለ ነው? ምክንያቱም እኔ ዛሬ እየመራ ላለው ፓርቲ ምተው አይደለም ነገር፣ እኔ እጩ መንግስት ነኝ ብዬ ነው ራሴን እንደ ፓርቲ አስቀምጬ እየተንቀሳቀስኩ ያለው ፓርቲ ሲሉ፣ አሁን ላይ መንግስት ከሚያነሳው የኢትዮጵያ ብሔራዊ ጥቅም መካከል ሀገሪቱ ከዓመታት በፊት ያጣችው የባህር በር ጉዳይ አንዱ ነው። ይህ ጥያቄ አሁን ላይ መነሳቱ ተገቢና እስካሁን መዘግየቱም ሀገሪቱን ዋጋ እንዳስከፈላት ተፎካካሪ ፓርቲዎቹ ይገልጻሉ። እኔ አሁን መነሳቱ በዚህ ሰዓት የውይይት አጀንዳ ሆኖ መነሳቱ እንደም ዘግይተናል ቁጭት በቃ ቁጭት ሊያድርብን ይገባል። ማንሳት ላይ እኮ ነው ያለ ነው ገና እያነሳ ነው ነው ያለ ነው እዚሁ ነው ያለው እኛ ቀደም ብለን አንስተን እስከታች ድረስ መውረድ ነበረበት። በቅርብ ጊዜ 30 ዓመታት ውስጥ ነው እንግዲህ ባህር በር እያጣ ነው። እንደ ኢትዮጵያ ላለ ትልቅ ሀገር በአፍሪካ ሁለተኛ የሕዝብ ብዛት ያላት ሀገር ኦልሞስት ወደ 131 ሚሊዮን ሕዝብ ይደርሳል። በወልድ ባንክ እስቲሜሽን ሕዝብ ቁጥራችን ሶ ብዙ ኤክስፖርት እንደምታረጋገር ብዙ ኢምፖርት እንደምታረጋገር ነች። በልኳ የባህር በር ሊኖራት ይገባል። ከሞራልም እንዲሁም ከህግም አንጻር አግባብ ባልሆነ ሁኔታ የባህር በሯን ያጣች ኢትዮጵያ የባህር በር ጥያቄ ጉዳይ ማንሳት ከዓመታት በፊት ጦረኛ የሚያስብል ስያሜ ያሰጥ ነበረ። ይህ ሁኔታ ከኢ ዲሞክራሲያዊነቱ ባሻገር ሀገሪቱ ለረጅም ጊዜ ማግኘት የነበረባትን ኢኮኖሚያዊ ጥቅምና ዲፕሎማሲያዊ አቅም እንዳሳጣት ተፎካካሪ ፓርቲዎቹ ይገልጻሉ። ኖ መነሳት የለበትም መወያየት የለበትም መነጋገር የለብንም ብሎ ከድኖ ማስቀመጥ የዋህነት ነው ሞኝነት ነው ቂልነት ነው ብዬ ነው አላዋቂነት ነው ብዬ ነው የምወስደው። ተፎካካሪ ፓርቲዎች የኢትዮጵያ ብሔራዊ ጥቅም ለማረጋገጥ ከሚሰራ ማንኛውም አካል ጋር ተባብረው እንደሚሰሩ ይህም የግቦቻቸው ማዕከል መሆኑን ገልጸዋል። በመጨረሻም የታሪክ ተመራማሪ ፕሮፌሰር ላጴሰ ድልቦ ስርዓተ ቀብር በጴጥሮስ በጳውሎስ መካመነ ቀበር ትላንት ተፈተመ። በቀብር ስነ ስርዓቱ ላይ ከፍተኛ የመንግስት የስራ ኃላፊዎች፣ የፕሮፌሰሩ የስራ ባልደረቦች፣ ወዳጅ ዘመዶች ተገኝተዋል። ኢትዮጵያ በቤታችን ከአምላክ ቀጥሎ ቦታ ነበራት። ሁላችንም ተግባብተን ነው የምንኖረው። ሚስትና ልጆች በኋላ ነበር የሚመጣ። የፕሮፌሰር ላጲሶ ድሌቦ ቤት የእውቀት ጎጆ ብቻ ሳይሆን ኢትዮጵያዊነት በየዕለቱ የሚኖርባት የፍቅር ምሽግ ነበረች። ፕሮፌሰሩ ከምንም በላይ የኢትዮጵያን ታሪክ የጻፉት በብዕር ብቻ አልነበረም። ታሪኩን በልባቸው ኖረውታል። ለሕዝባቸው ፍቅርን አንግበው የተሰባበረ ታሪክን ለመጠገንና የተቆራረጠ ትርክትን ለማዋሃድ ደከሙ እንጂ አልሰለችም። ጥቅምት 30 2018 የተሰማው የፕሮፌሰር ላጲሶ ድሌቦ መርዶ የብዙዎችን ልብ የሰበረ ጥልቅ ሐዘንን የፈጠረ ጊዜ ነበር። ይህ መርዶ የኢትዮጵያ ምሁራዊ ቤተሰብን በሐዘን ደመና ውስጥ ጥሎ አልፏል። በዛሬው ዕለት የኢትዮጵያ ታሪክ ጥናት ልብ ምት የነበሩት ፕሮፌሰር ላጲሶ ድሌቦ በአዲስ አበባ ዩኒቨርሲቲ የክብር ሽኝት ተደርጎላቸዋል። በተሟላ አስተውሎታቸው ሀካቸው ለተደበቀ ባለታሪኮች ብቻ ሳይሆን በተዛባይ ታሪክ ገጽ ለተከተቡት ሁሉ እውነት ፀሐይ ሆኖ እንዲወጣላቸው ደክመውላቸዋል። በደንብ የሚያውቋቸው በጥልቀት የተረዷቸው፣ በሚዛንነት የሚያያቸው ፕሮፌሰር ላፒሶ ጌዴሌቦ ከታሪክ ምሁር በላይ ነበሩ። ፕሮፌሰሩ በአካል ከኛ ቢርቁም የብዕራቸው ድምፅ ግን የላቀ ነው ያለችው ጸጋነሽ ላጲሶ የሀሳብ ነጻነትንና የእውቀት ፍቅርን የሚመሰክር ዘላለማዊ ስንቅ ትተውልን አልፈዋልም ብላለች። ኢትዮጵያ ህዝብ አንድ ቤተሰብ ነው ሲኖናቅ ያስተማርን የሚያምን ነው። ያ ብቻ አይደለም፣ ለሁሉም ካልሆነች ለማንም አትሆንም። በእውነተኛ ፍቅር ላይ፣ በእውነተኛ ቀንነት ላይ፣ በእውነተኛ ፍትፍ ለጋር ነገር በማቀናት ላይ የተመሰረተ ስለሆነ የሁላችንም ሆነ ሁላችንም እዚህ ቦታ ተገኝተናል። ዛሬ ስጋውን ነው የምናሳርፈው። ይህን ትምህርት ለነገር ለዛሬያችን ያልተገበር ነው ጊዜ እንጠብረዋለን። ፕሮፌሰር ላጲሶ ታሪክን ከጎጥ ከዘርና ከአጥር ወጣ ባለ ሰፊና ከፍታይን ተመልክቷል። መጽሐፍቶቻቸው ጥሬ ታሪክ ብቻ አልነበሩም። ይልቁንም ኢትዮጵያ ማለት እኛንን ማንነታችንም የጋራችን ነው የሚል ጠንካራ የፍቅር መልእክትን የያዙ ናቸውም ሲሉ የሃይማኖት አባቶችና ወዳጆቻቸው ይገልጻሉ። የኢትዮጵያ ታሪክም ሰፊ መሆኑን በማስተማር ኢትዮጵያ ታላቅ የታሪክ ሀገር መሆኗል የገለጹልንና አንድነቷም ደግሞ ሁሉን ያቀፈ አካታች የታሪክ ሰነዶችን መጽሐፍትን ያዘጋጁልን ታላቅ አባት ናቸው። የሁሉም የኢትዮጵያን ሕዝቦች ታሪክ መሆናቸውን ማሳያ የሆኑ የተደበቁ ነገሮችን በማውጣት በድፍረት ሀሳቦችን ይዘው ሞግተው ለፊት የተረሱትን የተተውትን ታሪኮች ሁሉ የታለፉትን ታሪኮች ወደፊት በማምጣት ትልቅ ኃላፊነታቸውን የተወጡ ለኢትዮጵያ ትልቅ ባለውለታ የታሪክ ባለቤት ናቸው ብዬ አስባለሁ። ታሪክ የጋራ ነው፣ የሁላችንም ነው የምል እሳቢያ አላቸው እና እንግዲህ ኢትዮጵያ ውስጥ ነጠላ ትርክትን ዛሬ ሁላችንም ተገንዝበን ችግሩንም ችግርም ገጥሞን ከሱ ጋር ከዛ ለመላቀቅ እየታገልን ነው። ይህን ትግል ቀድሞ ከጀመሩ አንጋፋ ምሁራን አንዱ ናቸው ብዬ ነው የሚወስደው። የታዋቂው የታሪክ ምሁር ፕሮፌሰር ላጲሶ ድሊቦ ቀብር ዛሬ በጴጥሮስ ወጳውሎስ መካነ መቃብር ተፈጽሟል። በቀብር ስነ ስርአቱ ላይ ከፍተኛ የመንግስት ኃላፊዎች የስራ ባልደረቦችና ቤተሰቦቻቸው ተገኝተዋል። ፕሮፌሰር ላጲሶ ድሊቦ ባለትዳርና የሶስት ሴት ልጆች አባት ነበሩ። ዜናው አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ